በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ። በመላው ዓለም የምትኖሩ የክርስቶስ የእግዚአብሔር ቤተሰቦች የቤተ ክርስቲያን ልጆች ሁላችሁም በያላችሁበት ጽንፈ ምድር እግዚአብሔር ሰላምታ ይብዛላችሁ። እንደምናላችሁ እንደምንከረማችሁ፣ እንደ እግዚአብሔር መልካም ፈቃድ ዛሬም የምንነጋገረው የሐዲስ ኪዳን ትምህርታችንን የማቴዎስ ወንጌል ነው። ማቴዎስ ወንጌል ምዕራፍ አሥራ ስምንትን ነው የምናየው ምዕራፍ 18 ምን ይላል፣ ስለምን ይናገራል የሚለውን እንመለከታለን። ምዕራፍ 18 እንግዲህ ሲጀምር እንዲህ ብሎ ይጀምራል። ወበየቲ ሰዓት ቀርቡ ሀቢሁ አርዳይሁ ለጊዜ ኢየሱስ እንዘ ይብሉ መኑ እንጋ የአቤ በመንግሥተ ሰማያት። በዚያን ሰዓት ጌታችን አምላካችን መድኃኒታችን ክርስቶስ በነበረበት ሰዓት ተማሪዎቹ ወደ ርሱ ቀረቡ። ቀርበውም እንዲህ ብለው ጠየቁት በመንግሥተ ሰማያት ማን ይበልጣል? ብለው ስለ መበላለጥ ነው የጠየቁት። ወይቤ አማን ብለክሙ እሱም እንዲህ አለ፣ እውነት እላችኋለሁ። እማ የተመጥክም ወይ ኮንክም ከመዝንቱ ህፃን የተበጉ ውስተ መንግስተ ሰማያት እንደዚህ ህፃን ካልሆናችሁ ወደ መንግስተ ሰማያት አትገቡም ብሎ ነገራቸው። ወዛ ታተ ርሶ ከመዝንቱ ህፃን ዝውእቱ ዘየዐቢ በመንግስተ ሰማያት እንደ ህፃን ራሱን ዝቅ ያደረገ በመንግስተ ሰማያት የሚበልጠው እሱ ነው ብሎ የመጀመሪያው አንቀጽ በህፃን መስሎ ትህትናን ማስተማሩ ነው። በነገራችን ላይ ስለ ህፃን መጽሐፍ ቅዱስ ተደጋጋሚ ይናገራል። ህፃን ምንድን ነው ከተባለ የሚፈለገው ዋናው በእግዚአብሔር መንግስት ህፃን ትልቅ ቦታ ተሰጥቶ ተተርጉሟል። ማንም ሰው እንደ ህፃን መሆን ሲባል እንደው ዝም ብሎ የአርባ ዓመቱ ጎልማሳ የሶስት ዓመት ህፃን ይሁን ማለት አይደለም። ወይም የሰማንያ ዓመት ሽማግሌው የሦስት ዓመት የአራት ዓመት ጎልማሳ ይሁን ህፃን ይሁን የአስር ዓመት ህፃን ይሁን ወጣት ይሁን ማለት አይደለም። ታዲያ ምን ማለት ነው እንደ ሕፃን ካልሆናችሁ የእግዚአብሔር መንግስታት ገቡ ወይም ሕፃን ይበልጣል በመንግስተ ሰማያት የተባለው ለምንድን ነው ከተባለ ሕፃን ይሄ ንጽህናን ቅዱስናን ገንዘብ ማድረግን ነው እያስተማረን ያለው ህፃን አሉ ሊቃውንት መተርጉማን አባቱ ተቆጥቶ ቢመታው ለጊዜው ያለቅሳል እናቱ ተቆጥጣ ብትቆነጥጠው ለጊዜው ያለቅሳል ግን ቆነጠጠች ብሎ ቂም አይዝም አባቱም መታይ ብሎ ቂም አይዝም በሕፃን ልቦና ውስጥ ቂም የለም። ሕፃን ምድራዊ መላክ ነው። ሕፃን እንከን የለበትም። ልጁ ንጹህ ነው። የእግዚአብሔር ማደሪያ ነው። እንከኔ ቂም የለው፣ በቀል የለው፣ ምንም ነገር የለበትም። ሕፃን ከሁሉም ነገር ነፃ እንደሆነ ከክፋት ሁሉ ነፃ የሆነ አይምሮ ያስፈልጋል። እንደዚህ ሕፃን ሁኑ ማለት ከክፋት ሁሉ የነፃቸው የተቀደሳቸው ሁኑ፣ በመንግሥተ ሰማያት ይበልጣል የሚባለው ይገባል። የመጀመሪያ ሰው ወይም የሚበልጥ ሰው የሚባለው ያ ነው። የእግዚአብሔር መንግሥት መስፈርቱ ብሎ በሕፃን መስሎ ማስተማሩን ይነግረናል። በሁለተኛ ደረጃ ወለዚህ አሳቶ ለሃዱ ምሉ ንኡሳን ከእናንተ መካከል አንዱን ያሳተ ሰው ቢኖር አምኑ ከሚያምኑብኝ ከእናንተ መካከል የሚያስት ወይም በስህተት ከእግዚአብሔር መንግስት እንዲወጣ የሚያስተምር ሰው ቢኖር እንደው የታላቅ የወፍጮ ድንጋይ በአንገቱ አስረውበት ወደ ጥልቅ ቢወርድ ይሻለው ነበር ይላል። ምክንያቱም ስህተት ትምህርት ማለት ወልደ ዮሴፍ ክብር ይግባውና የሚሉ አይሁድ ስለነበሩ ያን ትምህርት የሚያስተምር ዝቅ አድርጎ ከክብሩ ዝቅ አድርጎ ክርስቶስን የሚሰብክ ሰው ካለ ያንን ለሌሎቹም የሚያሰራጭ የሚያሳምን ለነኛ የሚሰብክ ሰው ካለ እርሱ ይህንን ከሚያደርግ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር ቢወረወር ይሻለው ነበር ብሎ ይገልጻል። አሌሎቱ ለዓለም ዘይመፅ ከሚመጣው መከራ ወዮለት ለዓለም እስመ ግብር ይመጽ መንሱ ክፉ ስራ ይመጣል ነው። ወባህቱ አሌሎቱ ክፉ ዘመን ይመጣልና አሌሎቱ ለዚያ ሰዎዩ ለውቱ በሲ ዘያመጽአ ለመንሱ ለዚህ ለፈተና ለክፋት የሚያመጣት ለዚያ ሰዎዩ ለት ብሎ ከዚህ መጠበቅ እንዳለብን በዝርዝር ያስረዳናል ማለት ነው። ወመኒ ደከ አውግርከ ታስህተከ ምትራ ወግድፋም ላይሌከ እና ወግርህም ቢሆን እጅም ቢሆን ብታስህተ እሷን ቆርጠት አላት። ምክንያቱም ሙሉ እጅ ኑሮህ ወይም ሙሉ እግር ኑሮህ መንግስተ ሰማያት ከምትገባ አንድ እግርና አንድ እጅ ኑሮህ ወይም አንካሳ ሆነ መንግስተ ሰማያት ልትገባ ይሻላል በማለት ይናገራል። ያ ማለት ምን ማለት ነው? ብዙ ጊዜ ሊቃውንት ይህንን ልጆች፣ አንተ አካባቢ ያሉ መልካም ስራ ልስትሰራ እንቅፋት የሚሆን ጓደኛም ልጅ ቢኖር እነዚህ ነገሮች ከአንተ ከክፉ ስራ አስወግዳቸው፣ ወይም ክፉ ሀሳባቸውን ቆርጠህ ጣል፣ አስተምር፣ ምክር፣ አስተካክል። ያ ካልሆነ ደግሞ ክፉ የሚያስቡ በቤትህ ያሉትን አትቀበላቸው። ከክፉ ሀሳብ ራስህን ለይ ማለት ነው። ቆርጠጣል ማለት ያ ነው እንጂ ግን ቁረጥ ማለት አይደለም። ወመኒ አይኒ ከታስተከ ምልሃ ወግድፋም ላይ ለከስ መሄጊሰ ከነ ቋራ ከትባ ውስጥ ይወት እነሆ ደግሞ አይንህ ብታሳትህም አውጥተህ አላት። ምክንያቱም ሁለት አይን ኖሮ ወደ እግዚአብሔር መንግስት ከምትወጣ ገሃነም ከምትወርድ አንድ አይና ሆነህ መንግስት ከምትገባ ይሻላል። ማለትም ሚስት አለች በቤትህ ያለች ሚስት ለክፉ ነገር የምትታጠጋ ወደ ክፉ የምትወስድ ከሆነ ከእሷ ተለይ፣ ከክፉ ሀሳቧ ተለይ። ክፉ ሀሳቧን ከእሷ እንድለይ አስተምር ምክር። ያ ካልሆነ ደግሞ ከክፉ ሀሳብ ተለይ ራስህን አዲም ማለት ነው። ይህንን መግለጽ ነው ብሎ ሊቃውንት አባቶች በትርጓም ያስቀምጡታል። ምን ተብሎ ሲዘቦትሚት አባግ ቀጠለና እንደገና ደግሞ መቶ በግ ያሉት ሰዎች አንድ ሰው ቢኖር ለመተገድ ፈሃዱ ሙስተቶ ሙከነሱ አንዱ ቢጠፋው አኮ ይሃዲግ ተሳው ተሳተው ተገደ ወይ ሀጉሪስ ለዘ ተገድፎ ከዚያ መካከልም ከጠፉት ምንኛ ሊፈልግ ዘጠና ዘጠኙን ምን በምድረ በዳ ትቶ አንዱ ሊፈልግ ይሄድ የለምን? የጠፋውን ወይም ከመረከቡ አማኑ ለከሙ ከመት ፍሳ በእንቲያሁ ባገኘውም ጊዜ እውነት እላቸዋለሁ ስለ እሱ ይደሰታል። ፈድፋደም ተሳው ተሳቱ ለይ ተገድፎ ካልጠፉት ከዘጠና ዘጠኙ ከበተናቸው ይልቅ በዚያ በጠፍቶ በተገኘው በአንዱ ደስ ይለዋል። ከማሁኬ ይይፈቅድ ሰማያዊ ዘበ ሰማያት ከሜታ ጎላ ሀዱ ምሉ ንጉሳን የእኔም ሰማያዊ አባቴ ከነኝ መካከል ከሚመና መካከል አንዱ እንዲጠፋ አይፈልግም ብሎ በበጎች መስሎ እኛን መናገሩን ነው። ወመሳ በሰለ ከውከ ወንድምህ ቢበድል ሁሉ ወገስጸው ብቻህን፣ ደግ ምከረው፣ ገስጸው፣ አስተምረው። አንተን የማይሰማ ከሆነ ደግሞ ሌላ ጓደኛ ይዘህ ሁለተኛ ምከረው። እሱንም የማይሰማ ከሆነ ሁለታችሁም ካልሰማ ንግራ ለቤተ ክርስቲያን፣ ማለትም ቤተ ክርስቲያን ማለት ካህን ነው። ወደ ካህኑ ካኑ ውሰደው፣ በካህኑ አስመክረው፣ ምከረው፣ አስተምረው፣ አስገስጸው። ያን የማይሰማ ከሆነ እንደ አረማዊ ቁጠረው ብሎ ይህንን መክረው ከሰማ ረባው ጠቀምከው። ያን ካልሰማ ግን ራሱ በእግዚአብሔር ዘንድ ይጠየቅበታል፣ ራስን ነጻ አውጥተሃል የሚል ትምህርት በዝርዝር ይነግረናል። ከዚያ ቀጥሎ ደግሞ ያለው በእንተዙ ተመስሱ መንግስተ ሰማያት በእሴ ንጉሰ ዘፈቀደ የታሰቡ ብላግብርቲቡ እነሆ መክሊቱ ሰጥቷቸው የሄደ እንዲያተርፉበት ያደረገ ነገር ግን ያላተረፉት መቶን ወይቀ መክሊቱን የቀበሩትን እነሱን የገሰጸ እነኛኞቹን ደግሞ ወደ ታላቅ ሹመትና ደስታ የወሰደ እነሱን ይመስላል በዝርዝር የሚነግረ የመጽሐፍ ቅዱስ ሀሳብ ነው ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።